እሺ፣ ዛሬ ደግሞ ቀን ሁለት ላይ እንገናኛለን። ያው አማርኛ ጀማሪ ተማሪዎችን ሰላሳ አራቱን የአማርኛ ፊደላቶች በሚገባ አብጠርጥረን በመማር መጽሐፍ ማንበብና መረዳት እንድችሉ በዚህም ጓደኞቻችሁን፣ ቤተሰቦቻችሁን እንድታዋሩ በቴክስት በጽሁፍ ማለት ነው። የባንክ ቤት ሊሆን ይችላል። የተለያዩ ቅጾችን መሙላት እንድትችሉ እንዲሁም መጽሐፍ ቅዱስና ቁርአን ማንበብ እንድችሉ የሚያገዛችሁን ትምህርት ለማስኬድ ነው እንግዲህ ይህን ትምህርት እየሰጧቸው የሚገኘው ማለት ነው ስለዚህ ይሄ አማርኛ ትምህርታችን ነው ይሄ ሳብጀክታችን ነው ቀን ሁለት ነው ዛሬ ቀን ሁለት ይሄ ምንድነው ሁለተኛ ቀናችን ነው ማለት ነው ትናንትና ሃን አይተናል ዛሬ ደግሞ ከሃ ቀጥሎ የሚገኘው የአማርኛ ፊደል ማን ነው ለ ነው ማለት ነው ስለዚህ ለን እናያለን ለ ሉ ላ ሌ ል ሎ እንላለን ማለት ነው እንግዲህ ሰባት ናቸው አይደለ አንድ ሁለት ሶስት አራት አምስት ስድስት ሰባት እንግዲህ ማንኛውም የአማርኛ ፊደል ሰባት መሰረታዊ ቤተሰቦች አሉት ማለት ነው እነዚህን እንይዛለን ከዛ ስናነብ ደግሞ ከቀኝ ወደ ግራ ከግራ ወደ ቀኝም እናነባለን ሎ ል ሌ ላ ሊ ሉ ለ እንላለን ማለት ነው ከዛ ወደዛም ወደዚህም ማለት ነው ከዛ ደግሞ እየዘለን አሁን ፕራክቲስ አድርጉ እላለሁ ሁሌ ፕራክቲስ የምታረጉ ምንድነው ወደዛም እያነበባችሁ ወደዚህም እያነበባችሁ ከዛ ደግሞ እየጻፋችሁ ካልጻፋችሁ አይገባችሁም እውነቱን ልንገራችሁ ደብተር ያስፈልጋችኋል እስክሪቱ ያስፈልጋችኋል እየጻፋችሁ ደግሞ በየቀኑ ፕራክቲስ ማድረግ አለባችሁ ይሄን ካረጋችሁ በቃ ከሁለት ሰንበት እስከ አንድ ወር ግፋ ቢል ሁለት ወር የመጨረሻ ጣራ በሁለት ወር መጻፍ ትችላላችሁ። ይህ ማለት ደግሞ በጣም በዚህ ጊዜ አሁን ሰዎች እንግሊዘኛ ይማራሉ ሌሎች ቋንቋዎችን ይማራሉ። ግን እንግዲህ አማርኛ ቢያንስ መሰረታዊ የሆነ ትምህርት ስለሆነ በደንብ ጊዜ የሰጣችሁ ብትማሩት በጣም ያዋጣችኋል። ሰው ለዛ ነው እኛም እየደከምን ያለ ነው ማለት ነው። ኦኬ እንግዲህ አሁን ደግሞ እየዘለልኩኝ እንዴት እንደምትሞክሩት ላሳያችሁ። የመጀመሪያዋን ቺን ትጽፋላችሁ፣ ከዛ እንደዚህ ትዘላላችሁ፣ ይቺን ትጽፋላችሁ፣ ቺን ትዘላላችሁ፣ ይችን ትጽፋላችሁ፣ ቺን ትዘላላችሁ፣ ይቺን ትጽፋላችሁ ማለት ነው። አሁን ለ፣ ሊ፣ ሌ፣ ሎ አሁን እዚ ላይ ያለው ስለሌለ አታነቡትም ማለት ነው። ከዛ ደግሞ አሁን ይችን ትዘሏትና እችን ትጽፏታላችሁ ማለት ነው። ከዛ ይችን ትዘላላችሁ ይችን ትጽፏታላችሁ ይችን ትዘላላችሁ ይችን ትጽፏታላችሁ ማለት ነው። ይችን ትዘሏታላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ ራሳችሁን ማለማመድ በጣም ቀላል ነው። ይህ ከከበዳችሁ ደግሞ ያው ለአንድ ወር ደሞ ያው በጣም ኮምፕሌት ቢግነር የሆናችሁ በጣም ጀማሪ በጣም ጀማሪ የሆናችሁ ተማሪዎች ግን እኛ ጋር በሳምንት አምስት ቀን እናስተምራችኋለን፣ ጊዜ ካላችሁ ማለት ነው። በሳምንት አምስት ቀን እናስተምራችኋለን። በቀን ደግሞ አንድ አንድ ሰዓት ማለት ነው። በቀን አንድ ሰዓት በሳምንት አምስት ቀን ከተማራችሁ በአጭር ጊዜ ነው የምትችሉት፣ ምክንያቱም በየቀኑ እናስተምራችኋለን። ይህ ቪዲዮ እያያችሁ እንኳን ብዙ ይገባችኋል፣ አይደለ አይደለ፣ በግላችሁ ሆኖ ደግሞ ስት ሲሆን የበለጠ ግልጽ ይሆንላችኋል ማለት ነው። ስለዚህ በዛ መንገድ መማር ትችላላችሁ። አሁን እንግዲህ ቃሎችን እንመስረትላችሁ። አሁን ይህ ትንሽ ጠጠር ሊል ይችላል፣ ነገር ግን ከትላንቱ የዛሬው፣ ከዛሬው ደግሞ የነገው እያለ ሰላሳ አራቱን ፊደሎች ከሰራውላችሁ በኋላ በጣም ቀላል ይሆንላችኋል። ምክንያቱም አሁን ትልቅ ሕልም ይኖራችሁ ይባላል፣ ነገር ግን ያን ትልቅ ሕልም በትንሽ በትንሽ አሳድጉት ይባላል። ስለዚህ ይህ ሰላሳ አራቱን ሙሉን አንብብ አውቃችሁ ተምራችሁ መጻፍና ማንበብ እንዲችሉ ዛሬ በትንሽ በትንሹ አንዷን ፊደል ከነ ቤተሰቧ በተለያየ መንገድ ደብተራችሁ ላይ እየጻፋችሁ የእጅ ጽሑፋችሁን እያስተካከላችሁ ፊደላቶችን እየለያችሁ ስታድርጉ መጨረሻ ላይ በአንድ ወር ውስጥ መጻፍና ማንበብ ቀላል ይሆንላችኋል ማለት ነው። በዛም እንደፈለገ አሁን ኮመንት እንኳን መስጠት ፈልጋችሁ የልብ ቅርጽ የሆኑ ምልክቶችን የምትጠቀሙ ስንቶቻችሁ ናችሁ? ከሱ ለመውጣት ማለት ነው። ኦኬ። አሁን ምንድን ነው የምናደርገው? ቃላቶችን እንመሰርታለን። ይህን እንደዚህ ይች ላስምረው። እሺ፣ በመጀመሪያው በለ እንመስረት። ለ ለሚለው ለው ጥ ለውጥ ማለት ትችላለው። ለው ዝ ለውዝ ማለት ትችላለው። ለው ለ ለመለመ ማለት ትችላለህ። ለምለም ማለት ይቻላል። ለም ለም ለም ለም ማለት ትችላላችሁ ማለት ነው። ኦኬ ለምለም ማለት ትችላችሁ። አሁን ደግሞ ለውጥ፣ ለውጥ፣ ለውዝ፣ ለውዝ፣ ለመለመ፣ ለመለመ፣ ለም ለም፣ ለምለም ብለናል ማለት ነው። ይሄ ሁሉ የመሰረት ነው። በዚህች ማለት ነው። አሁን ደግሞ በዚህች እንምጣ በዚህች እንምጣ። ስለዚህ እቺ ደግሞ ምን እንላት? ሉ ነው አይደል? ሉ ሉ ሉል አ ሉል ሉል። እሺ ሉ ሉጫ ሉጫ ሉጫ ለጸጉር ማለት ነው። ሉጫ ሉሊት ሉ ሉ ሉሊት ማለት ትችላላችሁ፣ ማለት ነው። ስለዚህ ይህ የተመሰረተው በምን ነው? በሁለተኛው ፊደል ነው ማለት ነው። በሁለተኛው ፊደል መስርተነዋል። ይሄን ከዛ ደግሞ ወደ ሶስተኛው ነው ምን ሄደው አይደል። ሶስተኛ ፊደል ደግሞ ሊጥ ማለት እንችላለን። ሊጥ ሊጥ ማለት እንችላለን። ሊጥ ማለት እንችላለን። አሁን በሊ አንዳንዴ በመጀመሪያ መግባት የማይችሉ ፊደላቶች አሉ። እንደዚያ ሲሆኑ ከመሀልም ቢሆን የፊደላውን አስፈላጊነት ማየት እንችላለን። ለምሳሌ ሰሊጥ ብዬ ልጻፍ። ሰሊጥ፣ ሰሊጥ፣ ሰሊጥ የው ሊ ነው አደል ዋና ሀሳባችን የዚችን ፊደል ቃል ላይ መግባት ሰሊጥ ማለት እንችላለን። ሰሊጥ ሌሊት ሌሊት ብትሉ ራሱ ከመሃል ላይ ትገባለች። ሌሊት ሌሊት ስትል ከመሃል አሁንም አለች። ሌሊት ሌሊት ከዛ ኩላሊት ስትሉ ራሱ አለች። ኩ ኩላ ከዛ ሊ ት ኩላሊት እዚህ ላይ አለች ማለት ነው። ስለዚህ በዚህ መንገድ ስለሊ መስራት እንችላለን ማለት ነው። ኦኬ እናንብበው። ሊጥ ሊጥ ማለት ትችላላችሁ። ሰሊጥ የዋና ይች ነች። ሰሊጥ ሰሊጥ ማለት ትችላላችሁ። ሌሊት ሌሊት፣ አሁንም ተግባራችን ይችን ማሳወቅ ነው። ሌሊት ማለት ትችላላችሁ። ኩላሊት ኩላሊት በሚለው ውስጥ ማግኘት እንችላለን ማለት ነው። ኦኬ አሁን ወደ ማን ነው? ወደ ላ ነው የምንሄደው። ላ ላይ ስንሄድ የመጀመሪያው ላም፣ ላ ም፣ ላ ም ማለት ትችላላችሁ፣ ላም። ከዛ ላ መ፣ ላመ። ዱቄት ሲልምባችሁ በጣም ሲደቅ ላመ ይባላል፣ አይደለ? ለመሰለች እቺ፣ እቺ ችግሯ አጭር ነች። ላመ እንራሱ ላመ ላም፣ እሺ ላሙ፣ ላሜ እያለን ማርባት እንችላለን። ላሙ ላ ላጨ ማለት እችላለሁ። ላጨ ላጨ ማለት እችላለሁ ማለት ነው። እነዚህ ሁሉ በላ የተመሰረቱ ናቸው ማለት ነው። ኦኬ እንግዲህ ሌላው ማን ነው? ወደ ሌ ነው አይደል የምንሄደው? በሌ ሌባ ማለት ትችላላችሁ። ሌባ ሌ ባ ሌባ ማለት ትችላላችሁ። ሌሊት ቅድም እዚህ ላይ ሌሊት ያልነው ቅድም ሊን ሊል ለማሳየት ነዋ። አሁን ደግሞ ሌል ለማሳየት ሌሊት ማለት እንችላለን። ሌ ሊ ት ሌሊት ሌሊት ማለት እንችላለን። ከዛ ሌሊት ካልን በኋላ ተክሌ ማለት ትችላላችሁ። ተክሌ ተክ ሌ ሌ ይቺን ለማሳየት ነው። ተክሌ ማለት ትችላላችሁ። ቅሌት ማለትም ይቻላል። ቅ ሌ ት ቅሌት በምትሉ ጊዜ ይቺ የመሃለኛው ፊደል ሌ ነች ማለት ነው። ስለዚህ በሌ ሰርተናል ማለት ነው። ስለዚህ ሌባ ሌባ ሌሊት ሌሊት ተክሌ፣ ተክሌ፣ ቅሌት፣ ቅሌት ማለት እንችላለን ማለት ነው። ኦኬ አሁን የሚቀረን ማን ነው? ልና ሎ ናቸው አደለ? ኦኬ እንግዲህ ልን ለመጻፍ እዚች ጋር ኦኬ። ል ለማለት ል፣ ልም ልም ልም ማለት ይቻላል። ልም ማለት ይችላለው። ከዛ ህልም ህልም ህልም በሚል ጊዜ ል እዚህ ላይ ተጠቀማታለሁ ማለት ነው። ልማድ ልማድ ልማድ ልማድ ማለት ይችላለው። ከዛ ል ልው ጥ ልውጥ ልውጥ ልውጥ ልውጥ ልውጥ ማለት ትችላላችሁ ማለት ነው። ስለዚህ የተቀየረ ማለት ልውጥ ማለት የተቀየረ እንደማለት ነው። ስለዚህ ልም ልም፣ ህልም ህልም፣ ልማድ ልማድ፣ ልውጥ ልውጥ ማለት ትችላላችሁ። ከዚያ የመጨረሻው ቃላችን ሎ የሚለው ነዋ ስለምትጽፉት ነው። ይህን የማጠፋው በነገራችን ላይ እሺ። ሎ በሚለው ሎሚ ከሚል እንጀምራለን። ሎ ሚ ሎ ሚ ማለት ትችላላችሁ። ከዛ ሎሚ ሎተሪ፣ ሎተሪ ማለት ትችላላችሁ። ሎተሪ ከዛ ደግሞ ሎጋ ማለት ይችላል። ሎጋ ማለት በነገራች ላይ ትልቅ ማለት ነው። ሎጋ ያው ቃላት ስንመሰርት የተለመዱም ያልተለመዱም ቃላቶች ቢሆኑ አላማችን ምን ላይ ነው? በቃ መጻፍ እንድንችል ነው። አሁን እየተደረበ እንዳይመስላችሁ። እሺ፣ ሎተሪ ሎጋ፣ ከዛ ሎተሪ ሎጋ ሎሚ ብለናል። እሺ ሎጋ፣ አለሎ ማለት ይቻላል። አለሎ፣ አለሎ፣ አለሎ የሆነ የዱላ አይነት ይመስለኛል። አለሎ ይባላል። ኤኒዌይ ዝሮ አለሎ ብለን ስንጽፍ ይሄን ይመስላል ማለት ነው። ስለዚህ ሎ፣ ሎ፣ ሎ፣ ሎ። ስለዚህ ሎ፣ ሎሚ፣ ሎተሪ፣ ሎተሪ፣ ሎጋ፣ ሎጋ፣ አለሎ፣ አለሎ ማለት እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ፎከሱ እንግዲህ ልክ እንደ የትናንት ነው የሚመስል። በቀጣይም በዚህ መንገድ ነው የምጨርስላችሁ ማለት ነው። ስለዚህ ለ ሉ ሊ ላ ሌ ል ሎ፣ ከዛ ሎ ል ሌ ላ ሊ ሉ ለ እላለው። ከዛ የተዘለሉትን ለ ሊ ሌ ሎ ካልኩ በኋላ ከዛ አሁን ምን ላይ ሉ ላ ል ከዛ የተዘለሉትን ደግሞ እየጻፋችሁ እየሞላችሁ ማንበብ ማለት ነው። ስለዚህ በዚህ መንገድ ነው ምናስተምራችሁ። እንዳልኳችሁ በውስጥ መስመር ጀማሪ ተማሪዎች በውስጥ መስመር ለአንድ ወር ለሁለት ወር ሞክሩት። እንዲህ ማጠናከር የምትፈልጉ ልጆች ግን ላይክ ሰብስክራይብ እያረጋችሁ ሌሎችን ሼር እያረጋችሁ እንቀጥል እላችኋለሁ። እንግዲህ የዛሬ ትምህርታችን ይሄ ነው። በነገስ ከምንገና የነገ ሰው ይበለን። መልካም ጊዜ ይሆንላችሁ። ትምህርታችሁን ይግለጽላችሁ። ሰላም ፍቅር ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።